ያው አሊያም ደግሞ መልካም የምንላቸው ወንዶች ብዙ ጊዜ በሴቶች አይፈልጉም፣ አልያም ደግሞ የተሳካ የፍቅር ህይወትና ግንኙነት አይኖራቸውም። ምክንያቶቹን ማወቅ ከፈለግ ይህን ቪዲዮ ሙሉ ተመልከት። የመጀመሪያው ነገር ተገማሽ ማንነት ስለሚኖራቸው ነው። ጨዋና መልካም የምንላቸው ወንዶች በአጠቃላይ ተገማሽ ማንነት አላቸው። ማለትም ቀጣይ ምን ሊያደርጉ እንደሚችሉ ሴቷ በትክክል ታውቃለች። ለዛም ነው ጓድ ወይስ አሊያም ደግሞ ባድ ካራክተር ያላቸው ወንዶች በሴቶች ለምን እጅግ ተፈላጊ የሆኑት። ምክንያቱም ቀጣይ ምን ሊያደርጉ እንደሚችሉ ሴቷ በትክክል ማወቅ አሊያም መገመት አትችልም። ለዛም ነው ማለት ቻሌንጅ ያረ ያጓታል በጣም ይፈትኗታል። እነዛ ነገሮች ደግሞ የሴት ልጅ ስሜት ከፍና ዝቅ ያደርጋሉ። ሴቶች ደግሞ በባህሪያቸው ለስሜታቸው ታማኝ ናቸው ማለት ነው። ስሜታቸውን ማነቃነቅ ለሚችል አይነት ወንድ እጅግ ይማረካሉ፣ አሊያም ደግሞ ፍላጎታቸው ይጨምራል። እዚህ ላይ አንድ ምሳሌ ልንገር፣ ሙቪ ነው ማለት ዘባንቤ ኒያር የሚል ሙቪ አይተ ከሆነ እዛ ላይ ዲና ሳልቫቶር እና ስሌና የሚባሉ ሁለት ወንድማማቾች አሉ። እንዲሁም ደግሞ ኤሌና የምትባል አንድ የሴት ካራክተር አለች። እና ሴቷ መጀመሪያ አካባቢ የስሌቨን ሳልቫቶር ፍቅረኛ ነበረች። ከዛ በኋላ ግን በመጨረሻ ማለት በፊልም ማብቂያ ላይ የዴመን ሰልማቶር ፍቅረኛ ሆነ ያልከ እና፣ እዛ ላይ እንደ አክሽን ልታስቀምጠው ምንድነው፣ እሷ ዴመንን ያፈቀረችበት ዋነኛ ምክንያት ተገማሽ ማንነት ስለሌለው አሊያም ደግሞ እሷ እንደፈለገችው ማዞር ስላልቻለች እሱን ወይም ደግሞ የፈለገችው ነገሮች አጠቃላይ እንደ ንጹሕ ወዳጅ ሆኖ አይደለም የሚያቀርብላት። በጣም ቻሌንጅ አደረጋታል፣ በጣም ይፈተናታል። እነዛ ነገሮች ደግሞ ለእሱ ያላትን ስሜት እያጠነካሩ ይመጣሉ። ይሄ የሚያስረዳህ ነገር ነው ምናልባት እንደ ፊል ብቻ ማታ በጣም መልካም ነው ለሴት ልጅ እሺ ይላል። ወይም ደግሞ ሁሉም ነገር ስለተቀበል ካለም በነገራችን ላይ ፍቅር በመለያየት ወይም ደግሞ ባለመግባባት ውስጥ ማለ በእያንዳንዱ ነገር ግዴታ ተመሳሳይ መሆን አይጠበቅብን። ቻሌንጅ ማድረግ ካለብ ቻሌንጅ ያደርጋት ማለት ወደ ፍቅር ህይወት የምትመጣው በነገራችን ላይ ከነ ወደሎ ዋንነት ያለተቀበለ ነው ሙሉ ለመታየት ማለት መስለህ አተሞክር ወይም ደግሞ እርሷን ለማሸነፍ የተጋነነ ሰላምተኛ ሰው መሆን አይጠበቅብን ለማንነት ብቻ ሁለተኛው ደካማ ወንድ መስሎ ስለሚታይ ነው። አብዛኛው ጨዋና መልካም የምንላቸው ወንዶች ላፈቀሯት ሴት መታመን፣ እንዲሁም ደግሞ ላፈቀሯት ሴት መኖር የመሳሰሉ ነገሮችን በተግባር ያደርጉታል። ነገር ግን ሴት ልጅ ደግሞ ካለሷ አማራጭ እንደሌለ ስታስመስል፣ አሊያም ደግሞ ሲመስል ለአንተ ተገቢ ዋጋ ወይም ደግሞ ተገቢ አሰተ መኖር እንደማቸል ስታስመስል ተስፋ ካራክተር ያላቸው ወንዶችን በአንጻር ተመልከታቸው። ለሷ አይገዳትም፣ ብትሄድ በጣም ብዙ ለውጥ የለውም። እነዚህ ነገሮች ሴት ልጅ እንዳልጎ በጣም ይፈትበዋታል። ያን ቻሌንጁን ከመውደድ እነዛ ወንዶች ላይ ማለት ሞር ፍላጎት ይኖራል። ከጨዋ ወንድ የምንላቸው ጨዋነት በነገራችን ላይ አሁን ዘመን ላይ የሚያሸልመው የቴሌቪዥን ፕሮግራም ሊች ነው። እና አታብዘው ለማለት ሶስተኛው መልካም ወንዶች ግንኙነቱን መምራት አይፈልጉም። እዚህ ጋር መልካም የምንላቸው ወንዶች የሁሉም አንድ የሚያደርጋቸው ካራክተር ምንድነው? ግንኙነት መምራት አይፈልጉ ማለትም ለሴቷ መተው ይፈልጋሉ። ሴቶች ደግሞ በተቃራኒ ግንኙነቱን ወንድ ልጅ ልጅ እንዲያደርገው የወንድ ምናምን እንዲወጣ የወንድ ካራክተር ይዘው ግንኙነቱን እንዲመራ ትፈልጋለች። እና ሁለት የሚጣራሱ ነገሮች ይኖራሉ። ማለትም አንተ በመልካምነት ሊሆን ይችላል ምናልባት በግንኙነት ውስጥ ምንም አይነት ስህተት ላለመስራት እርሷ ላለማስከጌን ነው፣ እነዚህ ነገሮች የሚታረገው። በተቃራኒ ግን ባልቦይስ የምንላቸው ወንዶች ግንኙነቱን ይመራሉ። ማለትም ግንኙነቱን ሊድ ማድረግ ጀምራሉ። ሰው ያቺ ሴት በዛ ወንድ ማለትም ይሄ ባልቦይስ የምትለው ካራክተሩ በጣም ይማርካታል። ግንኙነቱን መምራት ይችላል። አንተ ደግሞ በተቃራኒ ማለት እጅግ ከማፍቀርህ እና እጅግ ከመውደድህ የተነሳ ሷል ምንም ስህተት ላለመሰራት አብዝተህ ትጠነቀቃለህ። አሊያም ደግሞ ስለምታምናትም ሊሆን ይችላል